ይችላሉ። ሚኒሊክ ብዙ ቤተ መንግስታት ሰርተዋል። እስቲ የመጀመሪያው ቤተ መንግስታቸው አንኮበር ነበረ። ሁለተኛው ቤተ መንግስታቸው እንጦጦ ነበረ። ሶስተኛው ቤተ መንግስታቸው ደግሞ አዲስ አበባ። ከአንኮበር ወደ እንጦጦ መጥተዋል። ከእንጦጦ ግን ወደ አዲስ ዓለም እንዴት መጡ የሚለውን ስናይ ዳግማዊ ዓፄ ሚኒሊክ ከእንጦጦ ወደ አዲስ ዓለም የመጡበት ዋነኛው ምክንያት የእንጨት ችግር ነበረ። እንጦጦ ላይ እንደምታውቁት ከሰላሳ እስከ አርባ ሺህ የሚደርሱ ኢትዮጵያውያን ዳግማዊ ሚኒዲክን ከበው የኖሩ ነበረ። ይጠቀሙ የነበረው በማገዶ ስለነበረ ማገዶ እያለቀ በመሄዱ ምክንያት በተለይ በየክፍለ ሀገር የነበሩ ነገስታት ሚኒዲክን ለመጠየቅ ሲሄዱ እንጦጦ የነበረው የኑሮ ዘይቤ ይመቻቸውና እዚያው እየቀሩ ሰው እየበዛ ሄደ ማለት ነው። ስለዚህ ሰው ከበዛ ደግሞ ይጠቀሙ የነበረው በማገዶ ስለነበረ ማገዶ እያለቀ ስለዚህ ነገስታቱ ዳግማዊ ሚኒዲክን በየሄዱበት አካባቢ እንጨት ያለበትን አካባቢ ፈልጉ ነበርና አስራ ስምንት ዘጠና ሁለት አዲስ ዓለም ላይ ሁለት ሰዎች ይጣላሉ። እነዚህ ሁለት ሰዎች እዚህ የነበሩ ሰዎች ቢያስታርቋቸው ሊስማሙ ስላልቻሉ የዳግባ የምኒልክ መኳንንቶች መጥተው እነዚህ ሰዎች አስታርቀው ሲሄዱ፣ በተለይ የተጣሉት በማሳ ነው። የተጣሉበት አካባቢ ደግሞ ተራራ ላይ ስለነበረ እዛ ተራራ ላይ ሆነው አዲስ ዓለምን እስከ መናገሻ አዲስ ዓለምን እስከግጂ እስከአ ሳይወት በጣም ጥቅጥቅ ያለ ደንና ዛፍ ስለነበረ ወደዛ ሄደን ቤተ መንግስት ምን ሰራ እንጦጦ ያለመቻችን ይል ሀሳብ ቅድም በነገርኳቸው ዓመተ ምሕረት ወደዚህ መጥተው ይህንን የምታዩትን ቤተ ክርስቲያን ለመጀመሪያ ጊዜ ለቤተ መንግስት አስጀምረውታል። ለኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሶስት አይነት የቤተክርስቲያን ክርስቲያን አሰራር አለ። ይሄኛው ከሶስቱም የተለየ አራት ማለት ነው። እንግዲህ መነሻው ምን ስለነበረ ነው ማለት ነው። ቤተ መንግስት ሲሰራ ከበግ ፀጉር፣ ከዶሮ እንቁላል፣ ከአፈር ነው ሲሚንቶ የሚባል ቤተ ክርስቲያኑ ፈጽሞ አለቀውም። እንዳውያን አረባውያን እና ኢትዮጵያን ተሳትፏል። እነዚህ ህንዳዊና አረባዊ ሰዎች የወደፊቱ ኤምባሲ መስሪያችን የወደፊቱ ከተማችን አዲስ አበባ ነች ያሉ እየመጡ እዚህ ስራ ላይ ይሳተፉ ነበረ። ስለዚህ ሶስት ዓመታት አንታይቷል። ዳግማዊ ሚኒሊክ እዙ እየመጡ ይሄ ስራ እያዩ እያሰሩ ያለ ሁለት ነገሮች ገጠማቸው። አንደኛው ሚኒሊክን መላክ እየመጣ ይሄ ለብሶ ሳይሆን ለቤተክርስቲያን የሚገባው እያለ ተደጋጋሚ እንቅልፍ ይነሳቸው ስለነበረ፣ ሁለተኛው ምክንያታቸው ደግሞ ጻድቁ አባታችን ተክለ ሃይማኖት በኖር በዘመን አዲስ ዓለም ማለት አሁን ያላቸውበት አካባቢ ማለት ለአዋሽ ወንዝ ቀርቷል። እዚህ ድረስ ይመጡና ያስተምሩ ይሰብኩ ስለነበረ እዚህ አካባቢ መንፈሳዊ ሰዎች ነበሩ ማለት ነው። እነዚህ መንፈሳዊ ሰዎች ወደ ዳልማ የሚል ይቀራብ እያሉ ይሄ ደርሶ ሳይሆን ለቤተክርስቲያን ንሚል ገባው ይሏቸው ነበረ። እነዚህ ሁለት ነገሮች ተደራርበውባቸው ለባለቤታቸው ልጅ አይቱ አረ በላት እየመጣ እንደዚሁም ሰዎች እየመጡ ምን ላርግ? ሲሏቸው ምድራዊ ቤተ መንግስታችንን ወደ ሰማያዊ አድርጉት ጋለ እግዚአብሔር ከፈቀደ ምን ችግር አለው? ብሎ በመስማማት ቤተ መንግስት የነበረውን ወደ ምን ቀየሩት? ወደ ቤተ ክርስቲያን። ጣሪያው ላይ ነው የተቀየረው። ቤተ መንግስት ሆኖ አልኖሩበትም ወይም አላስተዳደሩበትም። ቤት ነው የሚባለው ማለት ነው። አገልጋይ መኖር ያስፈልጋል። ሰዎች መኖር አለባቸው። የሚገለገሉ የሚያገለግሉም ሰዎች መኖር አለባቸው ማለት ነው። ዳግማዊ ምኒልክ ቅድም እንደነገርኳችሁ እዚህ አካባቢ ሰዎች ነበሩ። ከዛ በኋላ ጽላት ነው የሚያስፈልገው። ጽላቷ መነሻዋ አክሱም ነው። የታልኳቸው ትዝ ይላችኋል። አስራ አምስት እድሜ ላይ የነበሩ አብርሃና አጽብሐ የሚባሉ ሁለት ወንድማማቾች ነገስታት የነበሩበት ዘመን፣ ከነዚህ ነገስታት ጀምሮ አሁን አዲስ ዓለም ማርያም ያለችው ጽላትና አክሱም ጽዮን ያለችው ታቦተ ጽዮን አብረው ሲቀደስባቸውና ሲጸለይባቸው ኖረዋል። እንደምታውቁት የመጀመሪያው ቤተ መቅደስ 14 ቤተ መቅደስ ነበረው ይባላል። በወርቅ የተንቆጠቆጠ ነበረ። የዮዲት ግብፃውያንን አስከትላ የመጀመሪያውን ቤተ መቅደስ ስታቃጥለው አባቶቻችን ጽላቶችን ይዘው ወጥተው ነበረ። ለምሳሌ የአክሱም ጽዮንን ዝዋይ፣ የአዲስ ዓለም ማርያምን ደግሞ መንዝ ወደሚባል አገር ይዘው ሄደው ነበረ። እንደምታውቁት በታሪክ መንዝ አካባቢ የነበሩ ሰዎች የወዲት እንድል አድርገዋት አሸንፈዋት። አሁን አዲስ ዓለም ማርያም ላለችው ጽላት እዚያው አካባቢ ቤተ መቅደስ ታንጾ ሲቀደስባትና ሲጸለይባት ኖራለች ማለት ነው። አዲስ ዓለም ማርያም አሁን ያለችው ጽላት ማለት መላ ኢትዮጵያን የዞረች ማለት ይቻላል። በተለየ አካባቢ ሄዳ ቤተ መንግስት በተለይ ያላቸው ነገስታት እዛው አካባቢ ቤተ ክርስቲያን እያሳነጹና ሲያስቀድሱና ሲያጸልዩ ይኖረዋል። ከዮዲት በኋላም 15 ያው ክፍለ ዘመን ግራይ መጥቷል። የዮዲት አርባ ዓመታትን ሙሉ የኢትዮጵያ ኦርቶዶክስን አጠፋለሁ ብላ ነበር። ካህናትንም ገላለች፣ ብዙ መጽሐፍትንም አቃጥለዋል። በተለይ አሁን የምናያቸው አንዳንድ መጽሐፍቶች ላይ የምናያቸው አንዳንድ ስህተቶች እንኳን ቢኖሩ ከነ ዮዲትና ከነ ግራኝ ዘመን በዛ ጊዜ፣ ከዛ በኋላ ሲታተሙ፣ እነዚህ ሚሽነሪዎች በተለይ ካቶሊካውያን መጽሐፍቶችን ይበርዙ ነበር። እንደነዚህ እንደነዚህ ያን ነገሮችን ያደርጉ ነበረ። እንደዚሁም ግራኝ 15 ያው ክፍለ ዘመን ሲመጣ፣ እንደውዲቱላ 17 ዓመታትን ሙሉ የኢትዮጵያ ኦርቶዶክስን ቀጥቅጧል። በዛ ዘመን የነበሩት ንጉስ የሀገር ሽማግሌዎች አሰባሰቡና እንደነገርኳቸው፣ አዲስ ዓለም ማርያም ይቀደስባት ነበረ በዛ ወቅት የሀገር ሽማግሌዎች አሰባሰቡና ግራኝ ይችን ጽላት ከሚያተፋት ይልቅ እዚህ ዋሻ ውስጥ አድርጋታለሁ አሉ። እነዚህ የሀገር ሽማግሌዎችም ከትውልድ ለትውልድ እያስተላለፉ እዚህ ጋር ጽላት አለ እየተባለ ለ365 ዓመታትን ያህል አሁን አዲስ ዓለም ማርያም ያለችው ጽላት ዋሻ ውስጥ ነበረች ማለት ነው። እንዴት አልወጣችም ካላችሁኝ፣ ሁለት ምክንያቶች አላቸው። አንደኛ እመቤታችን ድንግል ማርያም እዛ ድንቅ ታምራትን ታደርግላቸው ስለነበረ እችን ጽላት ካወጣናት ታምር መስራቷን ታቆማለች። ስለዚህ እችን ጽላት አናወጣም ብለው እችን ጽላት ሳይወጣ ቀሩ ማለት ነው። ሁለተኛው ምክንያታቸው ንጉስ ነው እችን ጽላት ዋሻ ውስጥ ያደረገው። ስለዚህ ድጋሚ ንጉስ ሲነግስና ሲመጣ እችን ጽላት ያወጣ እንጂ እችን ጽላት አናወጣም ብለው ለ365 ዓመታት ያህል እዛ ቆየች ቆየሽ ማለት ነው። ከ365 ዓመት ቆይታ በኋላ ታላቁ ንጉስ ዳግመ የሚኒሊክ የመጀመሪያ የኢትዮጵያ አስፋልት ከአዲስ አበባ አዲስ ዓለም። የመጀመሪያ የኢትዮጵያ ሹፌር፣ ባቡር፣ ሲኒማ፣ ሬዲዮ፣ ትምህርት ቤት፣ ሐኪም ቤት፣ ሳይክል፣ ኤሌክትሪክ ምን ብዬ ልጥቀስላችሁ? አሁን ዘመናዊ ነው የምንላቸውን ነገሮች ብዙሀኑን በዳግማዊ አጼ ምኒልክ ዘመን ወደ ኢትዮጵያ የመጡ ነገሮች ናቸው። እኚህ ንጉስ ሲነግሱ አንድ የበቁ ባህታዊ ስማቸው አበበላይ የሚባሉ ሰው ወደ ዳግማዊ ምኒልክ ቀረባሉና አባቶቻችን ጸልዩባትና ሲማለዱባት የነበረ ይጽላታለች እችን ጽላት አስወጥተው ካላስቀደሱባት መንግስት ወት ይፈርሳል አሏቸው ምን ወት ይፈርሳል አዎ እሳቸውም ብዙ ቤተክርስቲያን እንደምታውቁት ሰርተዋል 99% ለእመቤታችን ለድንግል ማርያም የሰሯቸው ቤተክርስቲያኖች ይበዛሉ ለመጀመሪያ ጊዜ ግን ቤተክርስቲያን ያነጹት ሚኒሊክ አሁን አዲስ ዓለም ማርያም ላለችው ጽላት ነው የት አንኮበር ቤተመንግስታቸው ጎን ቤተ መንግስት ጋቸው ጎን ቤተ ክርስቲያን አሰርተው ሲያስቀድሱና ሲያጸልዩ ኖሯል። እንደምታውቁት በሚኒሊክ ዘመን አድዋ ጦርነት ደርሶ ነበረ፣ ወይም ጦርነት ነበረ። በዛ ወቅት አሁን አዲስ ዓለም ማርያም ላለችው ጽላት አንኮበር ላይ እመቤታችን ድንግል ማርያምን ተማጽ ነው ሱባኤ ገብተው ወደ አድዋ ሄደዋል። ከአድዋ ሲመለሱም የእመቤታችን የድንግል ማርያምን ታሪክ አልረሱምና የተለያዩ ቅርሶችን ሙዚየም አድርገዋል። ከዛ በኋላ ግን 636 ካህናትን በመያዝ ከአንኮበር ልዩ ስሙ ጫፋ ከሚባል ቦታ ለአዲስ ዓለም ማርያም በእውቀት የሚመጥኑ በስነ ምግባር ያላቸው ተብለው ተመርጠው 636 ካህናትን በመያዝ ከአንኮበር ወደ አዲስ ዓለም ማርያም 1892 መጥተው አዲስ ዓለም ርዕሰ አድባራት ወገዳማት ዳግሚት ጽዮን ማርያም መሃልሽ ገነት ዳርሽ እሳት ብለው በግብፃዊ ጳጳስ አሳራጊነት ታርጎ ይሄ ቤተ መንግስት ወይም ቤተ መንግስት በቀድሞ የነበረው ወደ ቤተ ክርስቲያንነት ተቀይሯል። ስለዚህ ይሄን ቤተ ክርስቲያን ያሰራው ማን ነው ማለት ነው ዳግማዊ አሁን እኔ በጣም ያው አባይን በጭልፋ እንደሚባለው ነው። ትናንሽ ነገር ነው እየነገርኳችሁ ያለሁትን ዩቲዩብ ላይ ሄዳችሁ አዲስ ዓለም ማርያም ብላችሁ ሰርች ብታረጉ እዛ ላይ ታያላችሁ። እነዚህ ሶሻል ሚዲያዎች ላይ ይኖራል። እኔ ግን እንደው ለመግቢያ ያል ነው እየነገርኳችሁ ያለሁት። አዲስ ዓለም ምን አለ ብትሉኝ በተለይ ህዳር አንድ እና ጥሪ አንድ የሚከበር ክብረ በዓል አለ። በዚህ ክብረ በዓል ላይ ከሌሎቹ የኢትዮጵያ ቤተክርስቲያናት የተለየ የአንኮበር ወረብ የሚባል ጥንት አባቶቻችን ከእግዚአብሔር ጋር ይገናኙበት የነበረ በአሁኑ ሰዓት ብዙም ቦታ የሌለ እግዚአብሔር መልካም ፈቃዱ ከሆነ ህዳር አንድ ጥሪ አንድ መታችሁ ይሄን ወረብ ታዩ ዘንድ የአምላካችን ቅዱስ ፈቃዱ ይሁንልን። ጸበል አለ። ይሄ ጸበል የተጀመረው አሁን አይደለም። ንግሥተ ነገሥታት ዘውዲቱ ዘመን ነበረ። ይሄ ጸበል በአሁኑ ሰዓትም አለ። ብዙ ህማንን እየፈወሰ ያለ ጸበል ነው። በዚህ በጸበልም ተጠምቀን እንድን ዘንድ የአምላካችን ቅዱስ ፈቃድ ይሆንልን። እንግዲህ ለቤተ ክርስቲያን እንደው ትልቁ ፈተና ምንድነው ከተባለ መንፈሳዊ ትምህርት ቤት ነው። እውነት ለመነጋገር ማለት ነው። ባይዘው የአሁን እኛ የውዲትን አነሳን፣ ግራኝን አነሳን። የአሁኖች ግራኞችም አሉ የሉ የአሁን የውዲት አሉ የሉ። አሉ ደግሞ በጣም የሚያስገርመው እኔ ወዲት እንኳን ከደጅ ነው አይደል? አሁን ከውስጥም ከውጭም ቤተክርስቲያንን ለመጣል የሚጥሩ አሉ የሉ አሉ። የሚገርማችሁ ነገር መጣል አይጥሏትም። እነሱ ይታገላሉ። ከእግዚአብሔር ጋር መታገል መልካም ባይሆንም ዞሮ ዞሮ እነሱ እየሞከሩ ነው አይደል? እነሱ ይታገላሉ። ግን ከኛ ምን ይጠበቃል ስንል እኛ ደግሞ ምን ሰራቸው ስራዎች ደግሞ ከኛ ይጠበቃሉ እግዚአብሔር እንዳለ እንደማትፈርስ እናውቃለን። ግን ከኛ የሚጠበቁ ነገሮች አሉ። በተለይ አሁን መናፍቃኑን ስናይ መንፈሳዊ ትምህርት ቤት ላይ በጣም አትኩረው ይሰራሉ። ምክንያቱም እናንተ ሲቀድሱ ደስ ይላሉ የምትሏቸው ካህናት፣ መዘምራን፣ ጳጳስ፣ ዲያቆን፣ ቄስ ከየት ይገኛል? ከመንፈሳዊ ትምህርት ቤት። ስለዚህ ይህን ምንጭ ካደረቅ ነው ኢትዮጵያ ኦርቶዶክስ ትጠፋለች ብለው ያስባሉ። አዎ እነሱ ያስባሉ። ከእኛ ግን ምን ይጠበቃል? አሁን አዲስ አለ ለምሳሌ፣ ከዳግማዊ አጼ ምኒልክ ዘመን ጀምሮ እነዚህ መንፈሳዊ ትምህርት ቤቶች ይሰጣሉ። አቋቋም፣ ቅኔ፣ ቅዳሴ ሁሉም መንፈሳዊ ትምህርት ቤቶች ይሰጣሉ። አሁንም እነዚህ መንፈሳዊ ትምህርት ቤቶች አሉ። ድሮ ግን እንደምታውቁት እናንተም እኔም ሰዎች ትምህርት ቤት ተማሩ ከተባለ እነሱ ስለማርያም፣ ማርያም ሲሉ፣ ሌሎች ደግሞ በመስጠት ነው አይደል? አሁን ስለማርያም ብሎ የሚለምን የለም፣ ደግሞም የሚሰጥም የለም። ስለዚህ አንዳንዴ መጽሐፍ ቅዱስ ዘመኑን ዋጁ ነው አይደል? ስለዚህ እንዲሁ እንደተራጃችሁት እኔ አዲስ አበባ ላይ በቢሊዮን የሚቆጠር ገንዘብ ወር በሚሊዮን የሚቆጠር ገንዘብ ወጥቶ ቤተክርስቲያን ይሰራል። እኔ ቤተክርስቲያን አትስሩ አላላችሁ። ግን መቅደም የነበረበት ምንድን ነው ከተባለ መንፈሳዊ ትምህርት ቤት ነው። መንፈሳዊ ትምህርት ቤት ከሌለ ግንብ ምን ያደርጋል? ብቻውን ቤተክርስቲያን ብለን የምንጠራው ነገር ምንም አገልጋይ ከሌለ ጥቅም አይኖረውም ማለት ነው። ስለዚህ እኔ አዲስ ዓለም ላይ ብቻ አይደለም። ባላችሁበት አካባቢ መንፈሳዊ ትምህርት ቤቶችን ብትሰሩ በጣም ደስ ይለኛል። እኔ ቤተክርስቲያን ሰርታችሁ ከምታቆመው በፊት መንፈሳዊ ትምህርት ቤቶችን ወይም መንፈሳዊ ሰዎችን ማብቃት ከተቻለ ለቤተክርስቲያን ትልቅ ትርፍ አለው ብዬ ነው ማስበው። ስለዚህ ከቻላችሁ እንዲሁ እንደተደራጃችሁት በየአካባቢያችሁ መንፈሳዊ ትምህርት ቤትን ብትሰሩ፣ ካልሆነ ደግሞ መንፈሳዊ ትምህርት ቤት ያሉበትን ቦታ ብትረዱ በጣም በጣም ደስ ይለኛል። ምክንያቱም አሁን እኔ በእርግጠኝነት ነው እምላችሁ አዲስ አበባ ላይ ካሉ አድባራት ከአዲስ ዓለም ያልሄዱ መንፈሳዊ ትምህርት ቤቶች የሉ፣ ተማሪዎች የሉ። ስለዚህ ቢያንስ ለአዲስ አበባ ራሱ አዲስ ዓለም ምንሆናለች ማለት ነው፣ አገልጋይ እንዲፈራ አድርጋለች። ግን እናንተ ስር ብታረጉት ደግሞ በጣም የተሻለ ካልሆነ ካልሆነ ግን እነዚህ መንፈሳዊ ትምህርት ቤቶችን ብትረዱ ብታዩቸው በጣም ደስ ይለኛል። ሌላ አዲስ ዓለም እና አክሱም ጽዮን ኑብረድ የሚል ማረግ አላቸው ማለት የሚተዳደሩት ኑብረድ የሚል ማረግ ይዘው ነው ማለት ነው በአሁኑ ስታንዳርድ ጳጳስ እንደማለት ነው። ኑብረድ ማለት ከእግዚአብሔር የተሾመ የሚልን ትርጉምን ይሰጣል። የግዕዝ ቃል ነው። አዲስ ዓለምና አክሱም ጽዮን እንግዲህ የሚተዳደሩት በኑብረድ ነው። እነዚህ ቅዱሳን ስዕላት የተሳሉት በአንድ ኢትዮጵያዊ ሰአይ ነው። አለቃ ሉቃስ ይባላሉ። ኢትዮጵያዊ ናቸው። እሱን መጨረሻ ላይ እናያለን። የትኛውን ቤተ ክርስቲያን ብትሄዱ የመጀመሪያ የምታዩት ስዕል የስላሴ ስዕል ነው። አለ የስላሴ ስዕል ነው የምናየው። ከጎን ከጎን ያሉት 24ቱ ካህናተ ሰማይ ይባላሉ። በሰማይ እግዚአብሔርን የሚያመሰግኑ ናቸው። ሰንበት ትምህርት ቤት ናቸው መሰለኛል ነው አይደለም? አሁን እንደዛ ይመስለኛል። በነገራችን ላይ ሰንበት ትምህርት ቤት ማለት የቤተክርስቲያኑ አንድ የጀርባ አጥንት ነው። ከሰንበት ትምህርት ቤት ስንት ጀግና ወጥቷል! እውነት ለመነጋገር ማለት ነው። በነገራችን ላይ እኔ አንድ የሚገርመኝ ነገር ልንገራችሁ። ዲያቆናትም ካህናትም ሰንበት ትምህርት ቤት መግባት አለባቸው አይደለባቸው? ግን ብዙ ቦታ ስናያለን ተገቢ ነው አይደለም? ይሄ ይሄ ተገቢ አይደለም። ወደፊት መስተካከል የሚገባው ነገር ነው ብዬ አስባለሁ። ግን እንደናንተ አይነት ወጣት ቤተክርስቲያኗን ማስቀጠል የሚችል በተለይ ደግሞ ልጆቻችሁን፣ እህቶቻችሁን፣ ወንድሞቻችሁን ወደ ሰንበት ትምህርት ቤት ወደ ቤተክርስቲያን። እኔ በነገራችን ላይ አንዳንዴ ሰው ወደ ታሪካዊ ቦታ ሲሄድ፣ አንዳንዴ ሰው ወደ ቤተክርስቲያን ሲሄድ አንድ እንደው ውስጥ መጥቀስ ማልፈልገውን ነገር ልንገራችሁ። ለምሳሌ ፕሮቴስታንቱን ውስጥ ጀርባ ላይ ያለ ልጅ ይቀራል ይዘው ሲሄዱ ዓላማው ምንድን ነው ነው? ዓላማው የሚቀጥለው ትውልድ ምን ይሆናል ነው? ይሄንን ነገር መንፈሱን እየተለማመደ እንዲያድግ ወደፊት ኢትዮጵያ የምትባለውን ሀገር ምን ለማድረግ ነው ዓላማው? ቢያንስ ትንሽዬ እንኳን ስህተት በቃ ሌላ ሰውን እንዳያገኙ ለማድረግ ነው። ስለዚህ እኔ ከእነሱ ብዙን መጥራት ባልፈልገውም ዞሮ ዞሮ ግን እኛ ጋር ግን ይሄ ችግር አለ ብዬ ነው የማምነው። ብዙዎቻችን ክርስትና ራስ መዳን ብቻ አይደለም ሌላ ሰው ነው ማዳን ነው አይደለ ስለዚህ እንደዚህ ከሆነ ቤተክርስቲያን ስትሄዱ ልጆቻችሁን ይዛችሁ ብትመጡ ምን አለበት? ታሪካዊ ቦታ ስትሄዱ እንደውም እኔ ግልጹን ነገር ካላችሁ፣ ታሪክ አለማወቅ ነው ኢትዮጵያ ውስጥ ያለውን ችግር እየፈጠረ ያለው ብዬ አስባለሁ። ስለዚህ ታሪካቸውን እንዲያውቁ፣ ጥሩ ትክክለኛውን ነገር እንዲያውቁ፣ በስነ ምግባር እንዲያድጉ ማድረግ የሚገባው ማን ነው? እኛንን ማን ነው? ስለዚህ እዚህ ላይ ብትሰሩ በጣም ደስ ይለኛል። እንኳን ሌላው ቀርቶ ሰራተኞች ካላችሁም ይዛችኋቸው ብትመጡ ምንም የሚጎዳ ነገር ስላሌለ ለወደፊቱ እጅና እግራችሁን ብቻ ይዛችሁ እንዳትመጡ። እሺ። ስለዚህ እኔ እውነት አይመቸኝም ህጻኖች ምናምን ነገር ሳይ ነው ደስ የሚለኝ። ምክንያቱም እኛ እናልፋለን። ተተኪ ማን ነው? ልጆቻችን ናቸው። ስለዚህ ልጆቻችሁን በፍጹም ከቤተ ክርስቲያን አታስቀሩ። ታሪኮ ቤታም ስትሄዱ ራሳችሁን ብቻ ይዛችሁ እንድትመጡ አልፈልግም። ይረብሹናል ምናምን፣ ይረብሹ በቃ። ስለዚህ ወደፊት እንደዚህ ነገር ብታደረጉ በጣም ደስ ይለኛል። እስቲ ወደዚኛው እንሄድ እንሂድ የመጀመሪያ የኢትዮጵያ አስፓልት ከአዲስ አበባ አዲስ ዓለም ተዘርግቷል ብዬ ቅድም እያወሯችሁ ነበርና ሚኒሊክም አስር ኪሎ ሜትር መኪናዋን እየነዷት መጥተዋል። እዚህ ጋ ለመጀመሪያ ጊዜ የተዘረጋችውን የመንገድ ቅርጽ ሰአዩ ለማሳየት ጥረት አድርጓል። እዚህ የምታዩት የባቡር ሐዲድ ለመጀመሪያ ጊዜ በዳግማዊ አጼ ሚኒሊክ ዘመን የተዘረጋውን የባቡር ሐዲድ ሰአዩ ለማሳየት ጥረት አድርገዋል። እዚህ ጋ የምታዩት ደግሞ የመጀመሪያ ኢትዮጵያ ውስጥ እየተነዳች የነበረችውን መኪና ከአዲስ አበባ አዲስ ዓለም የተዘረጋችውን መኪና ሰዓዩ ለማሳየት ጥረት አድርገዋል። ስለዚህ እቺ ብሔራዊ ሙዚየም ነው የምትገኘው፣ አዲስ አበባ ናቸው አይደል? ስለዚህ እዛ ሄዳችሁ ማየት ትችላላችሁ። የመጀመሪያ ኢትዮጵያ አስፓልት ከአዲስ አበባ አዲስ ዓለም። የመጀመሪያው ኢትዮጵያ ሹፌር ሚኒሊክ ከአዲስ አበባ አዲስ ዓለም መኪናዋን 10 ኪሎ ሜትር ነርተዋታል። አፈ ንጉስ ጢፋኖስ ይባላሉ። በአሁኑ ሰዓት አፈጉባኤ እንደሚባለው ነው። የዳግመ ያጼ ሚኒሊክ አፈጉባኤ አፈንጉስ ጢፋኖስ ይባላሉ። ቀጣዩ የመጀመሪያ አዲስ ዓለም ማርያም አስተዳዳሪ ኑብረ እድ ጸሐፊ ትእዛዝ ገብረስላሴ ይባላሉ። እኚህ ሰው እንደው ስለ ምኒልክ ማወቅ ከፈለጋችሁ የኝን ሰው መጽሐፍ ብታገኙት ደስ ይለኛል። ለጠቅላላ እውቀት ማለት ነው። ምክንያቱም ጽፈዋል፣ አንብቡት። ቀጣዩ ፊት አውራሪ ሀብተ ጊዮርጊስ ናቸው። የጦር ሚኒስቴር ብለን አሁን እንደምንለው ነው። በዛ ወቅት የጦር ሚኒስቴር ሆነው አገራቸውን ኢትዮጵያን አገልግለዋል። ቀጣዩ ልጅ እያሱ ናቸው። በኢትዮጵያ ታሪክ እስካሁን ኢትዮጵያን ከመሩ ህፃኑ ንጉስ ልጅ እያሱ ናቸው። አስራ ሶስት አመታቸው ነበረ። ሶስት ዓመታትንም ኢትዮጵያን አገልግለዋል እና ፖሊስ የጀመሩ ምን የጀመሩ ፖሊስ የተጀመረው በማን ነው ማለት ነው በልጅ ሚኒሊክ ብዙ ነገር ያቻለው። አሁን እንግዲህ ምን ሚኒሊክ ምን ልክ ነው አይደል? ስለኔ የሚለውን ስም ደግሞ ሚኒሊክ ያልኩበት ቦታ ሁሉ አስገቡ። ምክንያቱም ከአንድ ጀግና ወንድ ጎን ማናለች? አንድ ጀግና ሴት ኢትዮጵያ ላይ አስድስት አመት መርቷል። ባይዘው ምን ቀጣዩ ተጌታ ይቱ ናቸው። ከዛ ልጃቸው ንግስተ ነገስታ ዘውዲቱ። በኢትዮጵያ ታሪክ ከመጽሐፍ ቅዱስ ስናይ እነ ንግስተ ሳባ ማን መርተዋል? ኢትዮጵያ መርተዋል። በቅርብ ደግሞ ሴት ፕሬዚዳንት ነበሩና አይደለም። አዎ ከዚያ በፊት ደግሞ ንግሥተ ነገሥታት ዘውዲቱ ለረዥም ጊዜ ኢትዮጵያን የመሩ ሴት ናቸው። እሳቸውን ብዙ ጊዜ መርተዋል፣ ቢያንስ 17 ዓመት ኢትዮጵያን ያስተዳድረው ንግስት ነበሩ። ከላይ ስለ ኢየሱስ ክርስቶስ ጥንተ ስቅለት ነው። እንግዲህ እስከ መስቀያ ቦታ ምን ያህል ያሰቃዩት እንደነበረ ከሰቀሉም በኋላም አላረፉ፣ በጦር የወጉት ነበረ። ብዙዎቹም አብረን እንሰቀላለን ያሉትም ጠፍተዋል አይደለም። አሁንም እንዲህ እንሆናለን የሚሉ ሰዎች ለምሳሌ ጴጥሮስ እስከ መጨረሻው እሄዳለሁ ብሎ ነበር። አዎ፣ ጴጥሮስ ግን እዚህ መስቀል ስር ሊገኝ አልቻልም። ስለዚህ እነ እመቤታችን ድንግል ማርያም በዮሐንስ አማካኝነት በወቅቱ ለማ ትሰታለች። ከመስቀሉ ስር ለማ በዮሐንስ ለዮሐንስ በማማካኝነት ብለኛ ደግሞ በዮሐንስ አማካኝነት ለእኛ እመቤታችን ድንግል ማርያም ተሰጥታናለች ነው። እዚህ ኢየሱስ፣ ዮሴፍና ኒቆዲሞስ ናቸው። ያው ኒቆዲሞስን ታውቁታላችሁ፣ እዚህ ዮሐንስ ወንጌል ላይ የአይሁድ መምህር ነው። የመጀመሪያውም የማታ ተማሪ ነበረ፣ አይሁዳውያንንም በመፍራት ሌሊት እየሄደ ይማር ነበረ። ከዛ በኋላ ስለ ክርስቶስ የሰበከ ድንቅ ሐዋርያ ነው። ወይም ኒቆዲሞስና ዮሴፍ ከዛ በኋላ ከመስቀል ላይ ጌታችን ኢየሱስ ክርስቶስን አወረዱት። እንግዲህ ሁለት ፎቶ እናያ ሁለት ስዕል እናያለን። እዚህ ጋር አንድ እዚህ ጋር በስጋ አርፎ እናያለን ያለን እዚህ ጋር ደግሞ ቀና ብሎ ነው አይደል እናየው። ሁለቱ ይለያያል ማለት ነው። እንግዲህ በስጋ አርፎ አወረዱት። ከዛ በኋላ ባሰሩት አዲስ መቃብር ሊያሳርፉት ነው። እንደምታዩት ሊያሳርፉት ሲሉ ግን እዚህ ጋር ቀና ብሎ ነው አይደል የሚታየው። እንግዲህ በስጋ አርፎ አልካለን። እዚህ ጋር ደግሞ አይኑን መግለጥ የለበትም ነበር አይደል? ዋናው ምንድነው? ለምንድነው ገለጠ የገለጠው ከተባለ ዮሴፍ እና ኒቆዲሞ ዝም ብለው ነበር ሊያሳርፉት የነበረው። ስለዚህ ምን ብሎ አስተማራቸው? ቅዱስ እግዚአብሔር ቅዱስ ኃያል። እስቲ ቅኔ ማህሌት የመጀመሪያው፣ በምንም መንገድ ቅኔ ማህሌት ስትሄዱ ምን የሚለው ዜማ ነው የሚቀርበው? ቅዱስ እግዚአብሔር ቅዱስ ኃያል የሚለው ዜማ የመጀመሪያው ዜማ ነው የሚሆነው። ቤተክርስቲያን ድምጽ መዋጊያን በከፈተች ቁጥር ስለ ኢየሱስ ክርስቶስ ቅዱስነት ትመሰክራለች? አትመሰክርም? እውነት እንደ ኦርቶዶክስ ግን ስለ ኢየሱስ ስለ እግዚአብሔር የሚያስተምር አለ? እውነት እንነጋገር ከተባለ እንደው አውቀው አለማወቅ ካልሆነ በስተቀረ እውነት ኢትዮጵያ ኦርቶዶክስን እግዚአብሔርን፣ ኢየሱስን አሰብክም ብሎ ማውራት ራሱ በጣም አስቸጋሪ ነው እውነት ለመነጋገር እና ቤተክርስቲያናችን የመጀመሪያ ድምፅ ማጉያ ሲከፈት የሚሰማው ማን ነው? የእግዚአብሔር ቅዱስ እግዚአብሔር ቅዱስ እያለ የሚለውን ነው። ስለዚህ እሱን ያስተማረበት ክፍል ነው፣ እንግዲህ የጸሎት ክፍል ነው ማለት ነው። ከላይ አንድ አረጋዊ ስምዖንን ታውቁታላችሁ አይደለም? እዛ ዮሐንስን ነው የምናየው፣ ዮሐንስ መጥምቁን ነው የምናየው። ይሄ ድራገን ነው። በዓመት አንዳንድ ሰው ይሰዋለት ነበረ ው ታሪኩን ስለምታውቁት ቬሮታይት ወይም ብሩክ ታይት የምትባልን ሴት ሊበላ ሲል ጊዮርጊስ ማዳኑ ነው። እናንተ ታውቁታላችሁ። አቡነ ዜና ማርቆስን ነው የምናየው። ኢትዮጵያ ግብፃዊ ኢትዮጵያዊ የአቡነ ተክለ ሃይማኖት የቅርብ አቡነ ተክለ ሃይማኖትም ድንቅ አቡነ ገብረ መንፈስ ቅዱስም ከግብፅ ወደ ኢትዮጵያ የመተው ብዙ ድንቅ ተአምራትን ያደረጉ፣ እንግዲህ አቡነ ገብረ መንፈስ ቅዱስ፣ አቡነ ተክለ ሃይማኖት፣ አቡነ ዜና ማርቆስ እና አቡነ አረጋዊ ጻድቃን፣ ቅዱስ ሰማዕታትን ቅዱሳንን ስንጠራ በጣም የሚናደዱ አሉ የሉም? ግን መጽሐፍ ቅዱሱ ይደግፈናል አይደግፈንም የሚለውን ስናይ ግን፣ ለምሳሌ አህያ ከማጋ ያወራ ነበረ ተሰው ጋር ያወራ ያውራ ነበር አይወራም? የሙሴ በትር ተፈለገች ባብ ከፈለገች እንጨት ትሆን ነበር አትሆንም? እኛ ጻድቃን ሰማዕታትን ብናከብር የምንከበረው ማን ነን? እኛ ነን። እና በዚህ መንገድ ብታዩት መልካም ነው ብዬ አስባለሁ። በዚህ ጋር ስንዞር ስለመቤታችን ስለ ድንግል ማርያም ስደት ነው። በስተጀርባ ብንዞር ስለነ አልአዛር ስለነ ዳዊት ስለነ አርዮስ ንስጥሮስ፣ ቅድም ከነገርኳችሁ ጋር እንደውም ይሄዳል። 636 ካህናት እነ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ነው የምናየው። ከዚህ ሐዋርያቱን ነው የምናየው። በሐዋርያቱ ለክርስትና ምን እንደከፈሉ የሚያሳይ እነ ጴጥሮስ እንዴት እንደተሰቀሉ የሚያሳይ ቅዱሳን ስልዓት ነው ያለው ሁሉንም ስዕል የሳሉት ግን አለቃ ሉቃስ ይባላሉ ቅድም የነገርኳችሁ ኢትዮጵያዊ ናቸው የራሳቸውን ስዕል ስለዋል ሁሉንም ስዕል እሳቸው ነው የሳሉትኝ የተሳለው ግን ከእጽዋት ነው ከምንድን ነው አልኳችሁ እች የምታዩት ቀይ ቆዳ እጽዋትን እየቀመሙ የከቱባት የነበረች ቆዳ እች የምታዩት መሳሪያ በወቅቱ እጽዋቱን ሊለቅሙ ሲሄዱ አውሬ ያስፈራሩበት ይገሉበት የነበረ መሳሪያ ነው ሁሉንም ስዕል የሳሉት አለቃ ሉቃስ ይባላሉ ኢትዮጵያዊ ናቸው በተረፈ ሌላ ጊዜ ደግሞ እንደዚሁ ሁለት ሶስት፣ በጣም አዲስ ዓለም በነገራችን ላይ በጣም ሰላማዊ ሀገር ነው። እሺ